እኔ የምለው የዘንድሮ ወንድ ምን ነካቸው? ሚስታቸው ካስረገዙ በኋላ ካረገዙ በኋላ የት አባቷ ትሄዳለች ብሎ ነው እንደዚህ የሚጨማለቁት ማለት ነው። የዘንድሮ ወንዶች ምንነካቸው ለካቸው ይህን አድርሱልኝ ለላሆና ለአብርሽ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የቻና ቤተሰቦች እንዲናችሁ ሰላም ናችሁ? ሰላማችሁ ብዝዝት ረብሻችሁ ዘርልኝ። ሰላም ሰላም፣ ክርስቲያንቶች እንዲናችሁ ባላችሁበት አላህ ይጠብቅልን አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። እንደው ስግደት በቃ ይበለን እላችኋለሁ። ዛሬ በጣም ተናድጄ ነው የመጣሁት ማለት ነው። በነገራችን ላይ ናሆ ማለት ነው፣ ናሆ እንደዚህ አይነት ሰው አልነበረም። አብርሽ የተለመደ ነው የተለመደ ነው። አንጀዳ ነው የሚሰራው በሴት ላይ ማለት ነው። የሴት ሱስ አለው ማለት ነው። አብርሽ ተዉት። አብርሽ ማለት ነው። እኔ ናሆ ማለት ነው፣ አንተ ከአብርሽ ለምደህ ነው ተስ ተምረህ ነው የምታደርገው የምትፈጥረው ማለት ነው። በጣም አሳፋሪ ነው። በጣም የምታሳፍሩ ሰው ናችሁ ማለት ነው። በእውነት በጣም የምታሳፍሩ ማለት ነው። ሁሉም ወንዶች ወንድ አይደለም፣ ግን አንዳንድ ወንዶች ማለት ነው። በጣም ነው የምትገርሙት እንጂ ቆይ እና ተው። ውብዬ አረገዘች ሁለተኛ ልጇ ማለት ነው። ውብዬ ካረገዘች በኋላ አንተ በፊት እንደዚህ አይነት ነገር አልነበረብህም ማለት ነው። ስለዚህ ነው ሁለት አይነት ነው ይዞላቸው የመጣሁት አብርሽ እና ውቤና ናሆ ማለት ነው። ይሄላሽ የሚመጣው ማለት ነው። ናሆ ማለት ነው፣ እውነት እንደዚህ አይነት ነገር የለብህም ነበረ ሲጀመር ማለት ነው። አንተ ምን አስበህ ነው እንደዚህ ልጅቷን እንደዚህ የምታሰቃያት እና እንደዚህ አይነት የሌለብህ ጸባይ አልጥተህ እንደዚህ አይነት ነገር የምታረገው ማለት ነው? ሲቀጥል ይህች ያረገዘችው የማን ልጅ ይመስልሃል? የማን ልጅ ነው? በዛ ላይ ደግሞ ልጃችሁን የምታስለቅሱት እኔ ጋር እና አንቺ ጋር ነው ይሂድ እኔ ጋር ይምጣ አንቺ ጋር ይሂድ እያላችሁ የምታስለቅሰው ምንድን ነው? ሰሞኑን እንግዲህ ብዙ ብዙ ብዙ ነገር ኢንክሉድ ያስለቀሰው ምክንያት ነው። የሁለት መንሻ የሆነ እንደዚህ የሆነ አርግዛ ማለት ነው። እንግዲህ እያለቀሰች ነው፣ የቪዲዮ ሁሉ ማለት ነው ሲሰራ ደግሞ፣ በጣም ብዙ ነገር በጣም ነው የሚያስቀና ማለት ነው። ሁሉም ካንተ ጋር ሆኑ፣ እሱ ልጅ ጋር ሆነች ማለት ነው እና ምን አስበህ ነው? አሁን ግን ወንዶች ስትባሉ አንዳንድ ወንዶች ማለት ነው። ዘንድሮ ደግሞ አስረግዛሽ አስረግዛሽ እንዲህ የምታረጓቸው የምትጫወቱባቸው እንደ ዕቃ ዕቃ እንዳሻንጉሊት እንደ ሳይፈለግ ነው እንደ ልዩ የመጣው ሳትፈልጉ ነው ወይስ ምንድ ነው? ምን ነው እንደዚህ አይነት ነገር የምታመጡት በእውነት ይከበር የሴት ማለት ነው። በጣም አበዛችሁ። ስንል በጣም እየበዛው አሁን ደግሞ ማለት ነው እየፈላባቸው መጣ። ፈላባቸው እንጂ ምን በዛ ፈላባቸው ወደ ላይ ወደ ላይ በቋይቅን ያላቸው ማለት ነው። ካልሆነ መተው ነው እንጂ የሰው ልጅ ማስጠቀስ የለባቸውም። እናንተ ታቋይ አብርሽማ አብርሽ በጣም ሬታ ከሆነ መራለች፣ በቃ አመረረች። ሬታ ከሆነ አመረረች፣ አመረረች። ለምን አይታለች፣ አይታለች። ተአንድ ሁለቴ ተአንዴ ሁለቴ ለምነዋለች፣ አይታለች። ይሄ ሰውየ ምንም ትምህርት አይሆነውም። ምንም ምንም ነገር አጀንዳ በቃ እየፈጠረ ምን አይነት ምክንያት ያጠፋና ደግሞ እቅርታ ይጠይቃል። እኔ ከሰው ከጎዳኝ በኋላ ከተጎዳ በኋላ ቅስመቴ ከሰበረኝ በኋላ እቅርታ ቢያደርግልኝ ምን ያደርግልኛል? እቅርታ ቢያደርግልኝ እውነትም ይህ የተናገረውን ይህ እያለ እኮ ሁሉም እኮ እዚህ ሚዲያ ላይ እኮ አይጠፋ ምች ማለት ነው። ለአጥፋ ብትል እኮ የዘራለም አይጠፋ፣ ቅርስ ነው፣ ይቀመጣል ማለት ነው፣ የሰራው ስራ ማለት ነው፣ አብሮች ማለት ነው። እንዲሁም አንተ አሁን አሁን ስትሄድ ነው እየተሰማህ የምታለቅሰው። አሁን ስትሄድ በፊት ስትሰራቸው ስታረጋቸው እንደዚህ አረፋ ስትፈጥር እንደዚ አይነት ስታረግ አላወቅከውም ነበር አይደል? አትሄድም ሪ ታርግዛልኛለች፣ ትሄዳለች፣ ትቀመጥልኛለች ብለህ ነበራ ረበናት በእናንተ ተሳስተሃል እኮ ልጇ ነው ታሳድጋለች። እናት ቤት አለ አባት ቤት አለ። ታሳድጋለች። ልጇ ነው። ጎበዝ ናት ደግሞ ጠንካራ ልጅ ናት። ጠንካራ ሴት እንዴህ፣ በጣም አበዛችሁ ወንዶች ስትባሉ ማለት ነው። ምነው፣ ልመኑ ምነው፣ እግሬ ላይ ውደቁ አላችሁ። ምን ነው እንዴ? አዝንጃ ፈጠራችሁ እንዲህ። ምንድን ነው እንዴ? አብረሽ እኮ ለምደሃል አንተ። የለመት ቆማርተኛ ነች፣ የለመት ቆማርተኛ የሴሱስ ያለበት ሲል ደግሞ የሚወድስ ምን፣ እንደው እንደው ነው ማስቲካ አለበ ወይስ ከረሜላ አለበ? ማስቲካ እንኳን ተመጣጣ ተመጣጣ፣ ምሩር ሲያመጣ ይጣላል። የአምስት ደቂቃ ከሆነ ትጥለዋለች። ወይስ ምንድን ነው? እኔ ግራ ያልገባኝ ነገር ወይ ግርም ምን ያለኝ ሴቶች ደግሞ ካልተጋጠጠት ጠርጠር ያሉ ነው የተንጠላጠሉ ነው። ልጅቷን ልትቀመጥበት ልጅቷን ትዳሯን ልትመሰርትበት ልጅቷን እፍ ልትሉበት፣ ከለከልኳት፣ ከለከላችኋት፣ አንዴ ወደዚህ አንዴ ወደዚህ አንዴ ወደዛ እያደረጋችዋት ምንም ይላችሁ ስታሳልፍ ይሆን ልትወልድ ነው። ምንም ስላሳ ትሳልፍ እርታ ማለት ነው ልትወልድ ነው። እንደዚህ የሆናችሁ በጭቅጭቅ ምንም ደስታ የሌለው ልጅ ደግሞ ምንም አያደርግም። ደስታ የሌለው ፍቅር የሌለው ልጅ ምንም አንተ ይሄን ይሄን እንደዚህ አይነት ነገር ማድረግ የለብህ ማለት ነው። እና አሁን የምትባል ሰው ማለት ነው አንተ ማለት ነው ትልቅ ሰው እና ከእንግዲህ ማለት ነው መከበር አለብህ። እንዴ ከአንድም ሁለት እኮ ነው። ልጅቷ ውብዬ እኮ አንድ ቀን ስሟ ተጠብቶ አንድ ቀን እንደዚህ አይነት ሆና የማታውቅም ማለት ነው። አንተ ሁለተኛ ስታረግ ወይም ደግሞ የት ትሄድልኛለች ብለህ ነው እንዴ እንደዚህ የምትጫወትባት ልጅቷ ማለት ነው እንደዚህ በፌስ አንድ ቀን እንደዚህ የምታስለቅቋት ውብዬ እንትና በነገራችን ላይ ላሁን ገለመጥ ሆኖ በዚህ ሰሞ በዚህ አመት ብዙ ጊዜ እንደዚህ ጥያቃችን ነው። ጨዋ ልጅ ነበርክ ማለት ነው ተበላሽተሃል። ምክንያቱም ያው አንድ ወንድ ሲበላሽ ሁሉም ወንድ ይበላሻል ማለት ነው። ተበላሽተሃል። በእውነት ተበላሽተሃል። አንተ በፊት እንደዚህ አይነት ሰው አልነበርክም። በጣም ሃይማኖት የምትፈራ የፈጣሪ የምትፈራ የሰው የምትፈራ ነበርክ። ይች ልጅ እኮ እውነት እውነት እኮ በውስጡ ውስጥ ውስጥ እኮ ጨረሷቸዋት አለቀች እኮ ምንም የለችም እኮ። እንዲ እያለቀሰች ለምንድን ነው እንዴ? የወንድ ብለሽ ነው እንደምታስ ለቅሽ? አረ ምን ሆነሽ ነው እንዴ? ልጁን ደግሞ በዛሬ ልጅ ወልዶች ያንገላቱታል። አንድ እኔ ጋና አንተ ጋ ወስድብሻለሁ ወንድ እሷ በህገ ጠይቀሃለሁ እኔ ወስዳለሁ። እንደዚህ እንዴ ልጁ ተንገላታ እኮ። እንደዚህ ምን ሆናችሁ ነው እንዴ? ይሄ ልጅ እኮ አሁን አድጎ እኮ ይሄ ቪዲዮን ያየዋል ያየዋል እኮ አይቀርም። ቪዲዮ ነው እኮ የትንሽ ጊዜ ነው ወላይ አድጎ ያየዋል ማለት ነው። ስ ራሱ ልጃችሁ ሲያድግ ይሄ ልጅ ምን ይላል ብላችሁ አታስቡ። እንደ ይሄ ነገር ሁሉም ይሄ ብዙ ነገር እንግዲህ አይታችኋል። በዚህ ሰሞን ነሆና ውብዬ የተፈጠረው በመሀላችሁ የተፈጠረው ነገር ሁሉም አይታችሁታል። እንግዲህ ነሆ ተፈንክቶም ራሱ ይህም ሁሉም ተደብድቦም ራሱ አንተው ማለት ነው መልሶ እዛ ውስጥ እዛው ውስጥ እዛ ጭቃ ውስጥ እዛ ውስጥ የገባ ነው ማለት ነው። እነዚህ ልጆች እኮ ፈልጋችሁ ነው ያመጣችኋቸው እንጂ ሳትፈልጉ አይደለም። ሴቶቹ ተጎትቶ ቤታችሁ የመጡት አ ሁላችሁም ሄዳችሁ ፈልጋችሁ አምጥታችሁ ነው ቤታችሁ ውስጥ ያስገባቻቸው። አሁን ምን ነው ሲያረግዙ እንደዚህ የምታረጓቸው የምታመናጭቋቸው እንደዚህ የምታጫውታቸው እንትን፣ በአሁን ሰዓት እንክብካቤ የሚፈለጉ ሰዎች እናንተ፣ በጣም በጣም ጭንቅላት አይወጣችሁ። እንዲያረበላ ያሳስብ ትንሽ አይከብድም እንዴ? እንዴ ያሰው ምንድን ነው የምታስተምሩ? ጥሩ ነገር አስተምሩ እንጂ እንደዚህ አይነት የሚያስጠላ የሚያስጠላ ነገር ማንም ማንም ደስ አይለው፣ ማንም ደስተኛ አይሆንም ማለት ነው። ግን ምነው ነው ምን ነው እንዴ ያዚህ አላችሁ? ምነው ነው ከኛ በላይ ወንድ የለም አላችሁ? እንዲ አንዳንድ ወንዶች አሉ እኮ የሚስታችሁ እርግዝ እርግዝ ብሎ የሚንከባከቡ አሉ እኮ። እንዴ እናንተ ምን ሆናችሁ ነው እንደዚህ የምታደርጓቸው፣ በጊዜ ጊዜ የምታስለቅሷቸው፣ በወሩ ወር ምን በወሩ ወር በአስራ አምስት ቀን ፍቅር ትሰጣላችሁ፣ በአስራ አምስት ቀን ደግሞ መልሳችሁ ደግሞ ለቅሶ ማለቃቀስ ማለቃት፣ እንዴ! ኧረ ተው። ትንሽ ወንዶች ትንሽ ነጭ የሳሩ ሁሉም ወንዶች አይደላችሁም። በነገራችን ላይ ይቅርታ ሶሪ፣ አንዳንድ ወንዶች ማለት ነው። እንደዚህ ጥሩ አይደለም ማለት ነው። ወላሂ ጥሩ አይደለም። እንዴ፣ እቺ ልጅ አሁን ውብዬ እንደዚህ የተበሳጨች እንደዚህ የሆነች አንድ ነገር ብትሆን ምን ይፀጽታል? እንክናረጋለን ያላችሁ የሰው እንትን እንልናለን ያላችሁ እራሳችሁ እንደምትጎዱት እወቁ ማለት ነው። በኋላ ሲመጣ በኋላ ሲደርስባችሁ እንደሚቸግራችሁ በኋላ እንደሚጸጥታችሁ እወቁት ማለት ነው። ዝም ብላችሁ ያገኛችሁ ነገር አንድ ሰው ሰራ ብላችሁ እንደዚህ አይነት ነገር አትፍጥሩ፣ አትስሮ ማለት ነው። እች ልጅ በድንጋጤ አንድ ነገር ብትሆንስ ብትጎዳስ ማለት ነው። ሪታ የመጀመሪያ ነው ሲጀመር ማለት ነው የመጀመሪያ ነው። እች ልጅ ገና እንክብካቤ በቃ አላደ ብዙ ነገር ያስፈልጋታል። ገና ገና ሰርጓን ራሱ እኮ ሰርግ ተደረገ ተባለ እንጂ ምንም ያደረገችው ነገር የለም። ምንም ቤተሰብ ገና ገብቶ አልወጣም። ቤተሰብ አላወቀም። ቤተሰብ ወቁልኝ አልተባለ ሽማግሌ የተላከ እንጂ እንግዲህ የቤተሰብ ሰርግ የቤተሰብ ደስታ አላየንም እስካሁን ማለት ነው። ዱባይ ሄደ እንጂ ዱባይ በሄደበት ቤሎ ለብሶ ሱፍ ለብሶ ተጋብተናል አሉ እንጂ የተጋቡ ነገር ቤተሰብ ቤት አዝማሪ ዘመድ ዘመድ ያየ ነገር የለም። እና አሁን እንደዚህ የምትጫወትባት እንደዚህ የምታረጋት ምን አስበህ ነው ማለት ነው። ትንሽ አይከብዳችሁም? ወ እውነት ትንሽ አይከብድም? እንዲህ ትንሽ እኮ ትንሽ ራሱ ሰው ምን ይለናል ወይ ወደፊቱ ሰው ምን ይሰማናል ምን ይባላል ብሎ በትንሽ አስተያየት ይላል ማለት ነው። እያስባል ማለት ነው። ጭንቅላቱ ላይ ማለት ነው። ጭንቅላት ያለብን ማለት ነው። ጥሩ ነገር ስታስተምሮ እኮ ነው አዳሚ። ሁሉም ነገር ደግሞ በእናንተ ትምህርት የሚወስደው ማለት ነው። ልክ እንደዚህ እዚህ ያለ ጣቂታችሁ ሁሉ ሁሌ ትምህርት ገብቶታችሁ ይዛችሁ ቤቶች ልታችሁ ያስገባችሁ ሚስታችሁን እንደዚህ እያደረጋችሁ ያችሁ ያችሁ የአንዷን ሴት ያችሁ ትምህርት አማችሁ ሚስታችሁን እየሳማችሁ አንዷን ከንፈር የሳማችሁ መጣችሁ ሚስታችሁን እየሳማችሁ እንዴት ይሄ ጥሩ አይደለም? እንዴት በአሁን ስንት ጊዜ አለ ማለት ነው። እኔ ትሰሚያለሽ ከሆነ ሴቶች ሲሄድ ሳምጣ ይሄ ልጅ እየተሰሚያለሽ ከሆነ ሁለተኛ ከንፈርሽን የሚባል ነገር ትንሽ ትንሽ ይመጣል። እንዳትዪ እንዳትዪ። እጅ ስጪ እጅ ስጪ። እሬታ ማለት ነው። አብሬሽ ከንፈርሽ እንዳትዪ። በደንብ ታጥሞ ገና ተመርምሮ በደንብ ታጥቦ አፋቸ ተሞርምሯል ማለት ነው። እጁ ጫፍ እጃቸው እንደዚህ ይላል። ከማንም ሰው ጋር ሲሳወቁ እንዲሁ ባለ ትዳሮችን እንትን ይላሉ። ተጠንቀቁ! እናንተ ዝም ብላችሁ የሆነ ብላችሁ ምን ብላችሁ ባለ ትዳሮች የሆኑ ትዳራችሁ የያዙ ሰዎች ቆንጠን ሰከን እንብለቆች ያሉ ሰዎች ከዚህ ከዚህ በጣም ያበዛችሁት እውነት የሰው ትዳር ነው። እዛ ስትወዱ ምን ምን ይጠቅመሻል እና ትንዛው ነው ብዬሽ እንዲያለቅሱት ምን ይጠቅመሻል? በሪታ እንዲያለቅሱት ምን ይጠቅመሻል? ምን ያቺ እኮ አይሆንሽም፣ ዝም ብሎ አድርጎ እንዳለች ይሆንሽም እኮ አይፈልግሽም። ዝም ብላችሁ እናንተ ገብታችሁ በመሀል እናትህ በቃ ቪዲዮ

በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ። ባይ ባይ ወዳጆች።